አብርሃምና ሩታ እንግዲህ በድጋሚ ለሽምግልና እንደተጠሩ ሰምቻለሁ። እጅግ በጣም በሚገርም ሁኔታ እንግዲህ በዛሬ ዕለት ለሽምግልና አብርሃምም ሩታም እንዲገኙ በጥብቅ እንግዲህ አሳስበዋል ማለት ነው። ሽማግሌዎቹ በዚህ ጉዳይ ላይ እንግዲህ አዲስ ነገር ስላለ እስከ መጨረሻው ድረስ ማየት እንዳትረሱ። ስለዚህ እንግዲህ ለዚህ ቻናል አዲስ ጎናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን፣ እንደሚታወቀው እንግዲህ አብርሃምና ሩታ ወደ ቡታጅራ ካቀኑ በኋላ በጣም ብዙ ነገሮች ተፈጥሯል። በተለይ በዛሬ ዕለት የልጃቸውን ጾታ እንግዲህ አውቆ ነበሩ። እሱ ብቻ ሳይሆን እንግዲህ ያው የልጃቸው ጾታም ታውቋል። ወንድ እንደሆነም ያው አውቋል። በተለይ እንግዲህ አብርሃም እጅግ በጣም ደስተኛ እንደሆነና ወንድ ልጅ አገኛለሁ ብሎ በፍጹምም እንዳላሰበ እንግዲህ ሲናገር ነበረ። በሚገርም ሁኔታ እንግዲህ የሽማግሌዎችም ተሰብስቦ አብርሃምና ሩታን እንግዲህ ለማስታረቅ በጣም እንግዲህ በሚገርም ሁኔታ ቀጠሮ እንደያዙ ሰምተናል። በባለፈው ቪዲዮም ዳያችሁት ከሆነ ከዚህ በፊትም እንግዲህ ቀጠሮ ተይዞ በዛ ቦታ ላይም እና አብርሃም ሳይገኙ እንደቀሩ በተለይ እንግዲህ በደንብ ስንናገር ነበረ። ያገኘነው መረጃ ደግሞ እንግዲህ አሁን በደንብ የሚያሳየው አብርሃምም ሩታም ለሽምግልና ተጠርቷል ማለት ነው። በዚህ ጉዳይ ላይ እንግዲህ ሩታ ሀሳብ አሁን ቀይራ ትመጣለች ወይ ሳትመጣ፣ ብዙቻችሁ የምትጠይቁት ጥያቄ ይሆናል ብዬ ነው የማስበው። አብርሃም እንግዲህ መታረቅ እንደሚፈልግም አንዳንድ ምንጮችም በተለይ እንግዲህ ደርሶኛል ማለት ነው መረጃ አብርሃም መታረቅ ይፈልጋል። ሩታ ግን አሁን ላይ ያላት አቋም በተለይ መቀየር እንደማትፈልግና በፍጹም እንግዲህ ሀሳቧ መቀየር እንደማትፈልግ ለአብርሃም ወንድም ወይም ኤፍሬም እንግዲህ በደንብ አድርጋ ስትናገር እንደነበረ ከዚህ በፊት በደንብ እናስታውሳለን። በዚህ ሽምግልና እንግዲህ ለየት የሚያረገው ነገር የሽማግሌዎቹ ሁኔታ እጅግ በጣም በሚገርም ሁኔታ በተለይ በባለፈው እጅግ በጣም ስለታን ተናደዱ ወይም ደግሞ አብርሃም ስለቀረ በሽምግልና ሁኔታ እጅግ በጣምም እንግዲህ ስለተሰማቸው በአሁኑ ግን መቅረት በፍጹም አይቻልም ብሎ እንግዲህ በደንብ ተናግረዋል፣ ማለት ነው። በዚህ ሽምግልና ሁኔታም እንግዲህ እነጋሽዬም የሩታ እናትም የተለያዩ ሰዎችም ይገኛሉ ተብሎ ይጠበቃል። እንግዲህ አብዛኞቻችን በተለይ በሽምግልናም ቢሆን ነገራቸውን ፈቶ ወደ ሰላም ሕይወታቸው እንዲመለሱ እጅግ በጣም እንፈልጋለን። እንግዲህ በተደጋጋሚ ማለት ይቻላል ይህን የሽምግልና ሀሳብ እነ ጋሽዬ ሲያመጡ አብርሃም ግን በተደጋጋሚ ማለት ይቻላል ሳይቀበል ቀርቶ ነበረ። እንግዲህ ሩታም በራሷ በኩል በፍጹም በዚህ ጉዳይ ላይ መደራደርም አትፈልግም፣ ወይም ደግሞ እንግዲህ ይሄ እርቅ የሚባለውን ነገር በፍጹም አትፈልግም። ልጃቸውን እንደምንም ለማሳደግ ይፈልጋሉ። ወይም ደግሞ እንግዲህ እንደሚታወቀው ተለያይቶ ልጃቸው መሀል ላይ የተፈጠረ ስለሆነ ምንም ማድረግ ስለማይቻል እንደ አባትነት አንዳንዴ የመጣ መጠየቅ ይችላል ብላ እንግዲህ በግልጽ ስትናገር እንደነበረ በደንብ እናስታውሳለን። እንግዲህ በጣም እነሱን የሚያቀራርባቸው ነገሮች በስተዋል። በተለይ በዛሬው ዕለት ደግሞ እጅግ በጣም በሚገርም ሁኔታ ሁላችንም እንግዲህ በጣም ያስደሰተ ነገር አይተናል። አብርሃምም ሩታም እንግዲህ እርስ በርስ እንግዲህ በአንድ ላይ ሆኖ ምንም ሳይጨቃጨቁ በሰላም እንግዲህ በተለይ የልጃቸውን ጾታ ለማወቅ ሲሞክሩና ሲያዩ ነበረ። በዛም በጣም ደስተኛ እንደሆነ አብርሃም ሲናገር ነበረ። ሩታም እንግዲህ በተፈጠረው በተለይ ሰርፕራይዝ የተዘጋጀው ሰርፕራይዝ ላይ እጅግ በጣም ደስተኛ እንደሆነችም ስትናገር ነበረ። እንግዲህ ሰርፕራይዙ ያዘጋጀችው በተለይ ፅጌ እንደሆነች አይተናል። ፅጌ እንግዲህ በጣም ብዙ ነገሮችን ከነሱ ጋር ስታሳልፍ እንደነበረ በደንብ እናስታውሳለን በአሁኑ እንግዲህ በጣም ብዙ ሰው ማለት ይቻላል ጥሩ ነገር አደረገች ብሎም እንግዲህ ስለሷ በደንብ ሲናገር ነበረ። እንግዲህ አብርሃም እና ሩታ የሚያቀራርባቸው ነገሮች እጅግ በጣም እየበዙ ነው። በተለይ ሽማግሌዎቹ እንግዲህ በፍጹም በሽምግልና ሁኔታ በተለይ በዚህ ጊዜ መቅረት እንደማይቻልና በተለይ በባህላቸውም እንደዚህ አይነት ስርዓትም በደንብ አክብሮ ወደ ሽምግልናው እንዲመጡ በደንብ አድርጎ ሲናገሩ ነበረ። እንግዲህ ጋሽዬም ለአብርሃም ጥሪ አቅርበዋል ማለት ነው። ለሽምግልናውም እንግዲህ እንዲመጣና ሁሉንም ነገር በሰላም ለመፍታት ከልቡ አስቦ እንዲመጣ እንግዲህ በደንብ አስጠንቅቋል ማለት ነው። አብርሃም እንግዲህ በራሱ በኩል ሁለት አቋም ይዟል ብለን እናስባለን። ምክንያቱም እንግዲህ እንደምታውቁት ሄርሜላ በዛ በኩል እጅግ በጣም በሚገርም ሁኔታ አብርሃምን የራሷ ለማድረግ እንግዲህ እየተፍጨረጨረች ነው። በየቀኑ የምታረጋቸው ነገሮች የአብርሃምን ልብ ለመሳብ ወይም ደግሞ የአብርሃምን ቀልብ ለመውሰድ እንግዲህ ከፍተኛ ጥረት እያደረገች ትገኛለች። በሌላ በኩልም እንግዲህ ያው አብርሃምን ብቻ ሳይሆን ሩታን ለማስቀናት ደግሞ ደፋ ቀና እያለች ትገኛለች ሄርሜላ። ምክንያቱም የምታሳያቸው ቪዲዮዎች እያንዳንዱ እንግዲህ ሄርሜላ እጅግ በጣም አስባበት ነው የምትሰራ። በተለይ ይህንን ነገር በተደጋጋሚ ስናወራ ነበረ። አብርሃም እንግዲህ በዚህ ሰዓት በጭራሽ ሜላ ጋራ ባይታይ የተሻለ ነው። የራሱን ሕይወት መምራትም ከፈለገ ወይም ደግሞ አዲስ ግንኙነትም መጀመር ከፈለገ ይሄኛውን ግንኙነቱን ማቆም አለበት ወይም ደግሞ በፍቺ መጨረስ አለበት። ፍቺውንም እንግዲህ አብርሃም ያው ወደ ፍርድ ቤት ሂዶ ያለውን ነገር ጨርሶ ሰማንያው ከተቀደደ በኋላ ያላቸው ንብረትም ከተካፈሉ በኋላ ወደዚህ ነገር መግባት ይሻለዋል እንጂ ትዳር ላይ ትዳር መያዝም እጅግ በጣም ከባድ ነው። ዋጋም ሊያስከፍለውም ይችላል። በጭራሽም እንግዲህ በህግም ቢታሰብ ራሱ ወንጀል እንደሆነ ማወቅ አለበት ብለን በተደጋጋሚ ስናወራ እንደነበረ በደንብ እናስታውሳለን። እንግዲህ በዚህ ሁኔታ እንግዲህ በተለይ አብርሃም የሚያረጋቸው ነገሮች እጅግ በጣም በጣም ብዙዎቻችንን አስቆጥተዋል ማለት ነው። እንግዲህ ሩታ የያዘችው አቋም አንድና አንድ ብቻ ነው። እሱም እንግዲህ መፋታት ብቻ ነው። ይህንንም እንግዲህ ጠንክራ እየሄደችበት ነው የሚገኘው። እንግዲህ በተለይ ጋሽዬ ደግሞ የጠየቋት ነገርም አለ። በተለይ ተረጋግታ ሁሉንም ነገሮችን በሰላም እና በሰከነ መንፈስ እንድታስብ እንግዲህ በተደጋጋሚ ሲናገሩ ነበረ። እንግዲህ በዚህኛው ሽምግልና ሁኔታ ላይ ካልተገኘች እጅግ በጣም ብዙ ነገሮችም ይበላሻሉ ብሎ ሲናገሩ ነበረ ጋሽዬ። ጋሽዬ እንግዲህ በጣም እየለፉ ነው እነሱን ለማስታረቅ እንግዲህ ከመጀመሪያው ጀምሮ እስከ ዛሬ ድረስ እጅግ በጣም ልፋት እያሳዩ ነው። እስከ ዛሬ ድረስ ወደ ሚዲያ መጥቶ እንኳን ባይናገሩም በውስጥ በኩል እንግዲህ እጅግ በጣም በጣም ጥረት እያደረጉ እንደሆነ በደንብ ነግሮናል ማለት ነው። እሱ ብቻ አይደለም፣ በጣም የሚገርማችሁ የጋሽዬ ሁኔታ ብቻ ሳይሆን የሩታ እናትም እጅግ በጣም እየለፉ ነው። እነሱ ብቻ አይደሉም፣ እንግዲህ የሩታ እህትም የሆነች ሜላትም በተደጋጋሚ ማለት ይቻላል እንግዲህ ሩታን እየለመነች ወደ ትዳሯ እንድትመለስ ከፍተኛ ጥረት እያደረገች ትገኛለች። ሁላችንም እንግዲህ እንዲታረቁ በጣም እንፈልጋለን። በተለይ ይሄ ሽምግልና እንግዲህ ወሳኝ ስለሆነ እንዲቀሩም በጭራሽ አንፈልግም። በዚህ ሁኔታ እንግዲህ በጭራሽ በጭራሽ አብርሃም ቢሆን በሰላም ነገሮችን ቢፈታ በጣም ጥሩ ነው። በተለይ ሩታም ነገሮችን በሰከነ መንፈስ አይታ ወደ ትዳሯ ብትመለስ ጥሩ ነው፣ መልካም ነው ብለን እናስባለን። አብርሃም ካልተቀየረ ግን፣ አብርሃም የሚያደርጋቸው ነገሮችን ካልተወ ግን እጅግ በጣም አደገኛ ስለሆነ ባለችው ሀሳብ እንድትቀጥል እንፈልጋለን ማለት ነው። ስለዚህ እንግዲህ አብርሃም የእውነት ይቀየራሉ፣ የእውነት ከልቡ ይህንን ነገር ረስቶ ሁሉም ነገር እንግዲህ ከልቡ በተለይ ሄርሜላን ከልቡ አስወጥቶ ሁሉም ነገር በሰላም ለማስኬድ ፍላጎት አለ ወይ የሚለው ነገር እጅግ አጠያያቂ ነው። ምክንያቱም የመጀመሪያው ሽምግልና ላይ በጭራሽ እንደማይሳተፍ ተናግሮ እንደተለያቸው በደንብ እናስታውሳለን። አሁን ላይ ደግሞ እንግዲህ ሽምግልናም በድጋሚ ተጠርቷል። ስለዚህ እንግዲህ በዚህ ጉዳይ ላይ ካልተሳተፈ እጅግ በጣም በጣም በሚያሳዝን ሁኔታ እንግዲህ ትዳሩ ለአንዴና ለመጨረሻ ጊዜ ይፈርሳል ማለት ነው እንግዲህ የአብሮ ይመለሳሉ ወይ ሳይመለሱም፣ ሀሳብ አስተያየታችሁን በተለይ ኮመንት ስር አስቀምጡልን። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ እንደ ተለመደው ቪዲዮአችን ላይክ አድርጉ። ሀሳብ አስተያየታችሁን ኮመንት ስር አስቀምጡልን። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በእያላችሁበት ጤናና ሰላም ይሁንላችሁ።